በጣም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ። የዕለቱ የዜና እወጃ እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎቹን እነግራችኋለን። አብራችሁን ቆዩ። የኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታት ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህዋሀት ጽምዶን በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። ኤርትራና ህዋሀት ጦርነት ለማወጅ በጥምረት እየሰሩ ነው መባሉን ህዋሀት ማስተባብሏል በዚህም የሱን ምላሽ ይዘን ቀርበናል ኤርትራም ከህዋህት ጋር ለመሆን ልትወጋኝ ነው እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ ክሱን ወታደራዊ ጸብ አጫሪ ነው ስትል ውድቅ አድርጋለች የሁለቱንም በዜና ጥንቅራችን በሰፊው አካተነዋል ቤተሰብ ለመሆን ላይክ ሸር ሰብስክራይብ ማድረገውን እንዳይረሱ ወደ ዝርዝሩ ስናልፍ ሚኒስትሩ በጻፈው ደብዳቤ መሰረት ሁለቱ አካላት በቅርቡ የፋኖ ታጣቂ የሰሜን ወሎ ዋና ከተማ የሆነችውን ወልደያ ለመቆጣጠር ባደረጉት ሙከራው ተሳትፈዋል ሲል ወንጅለዋል። ስራ የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፖጋንዳ ዘመቻ ወታደራዊ ጸባጫሪነት የታከለበት ነው ሲል በኤክስ ገጻቸው ላይ አስፍረዋል። የኢትዮጵያ የውጭ ጉዳይ ሚኒስተር በሰኔ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ በላከው ደብዳቤ አስመራ ጽንፈኛ ካለው የህዋት አጀንዳ ጋር ኢትዮጵያን ለመውጋት እየተዘጋጀ ነው ሲል ከሷል። የውጭ ጉዳይ ሚኒስተሩ ዶክተር ጌዶን ጢሞቴዎስ የፈረሙበት ይህ ደብዳቤ ፌዴራል መንግስት ሶስት ወታደሮች ከአማጽያ ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖች ይደግፋሉ፣ ይንቀሳቀሳሉ፣ ይመራሉም ሲል ይወቅሳል። አቶ አቶ የማነ ገብረ መስቀል ኢትዮጵያ ባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘው ኤርትራ ነጻነትና ሉዓላዊነት ለመጋፋት በማሴር ከሰዋል። በምርጫ ቦርድ እውቅናው የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሀት የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራና ህወሀት በጋራ በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኦክቶበር 2 2025 ዓመተ ምህረት በደብዳቤ መጻፋቸውን ተከትሎ ህወሀት ለአንቶኒዮ ጉተሬዝ እና ለሌሎች ተቋማት የምላሽ ደብዳቤ ጽፏል። የፌዴራል መንግስቱ የፕሪቶሪያው ስምምነት ጥሶታል፣ የተፈናቀሉ ወገኖች መመለስ አልተቻለም፣ የትግራይ ሉዓላዊ መ መሬት በመከላከያ ሰራዊት ድጋፍ እና በሌሎች ታጣቂ ተወረዋል። የፌዴራል መንግስት በወልቃይት እንዲሁም በአፋርና በራያ አካባቢ ታጣቂዎችን እየደገፈ እና እያደራጀ መሆኑን ጠቅሰዋል። አንዳንድ ተቋማት ወልቃይት በአማራ ክልል ስር አድርገው መግለጫ እየሰጡ ነው ብለዋል። ከኤርትራ ጋር ያለው ግንኙነት በተመለከተ ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት ለቀጠናው ሰላም አውንታዊ ሚና ያለው በመሆኑ መደገፍ ሲገባ የፌዴራል መንግስት ከኤርትራ ጋር በገባበት ውጥረት ምክንያት የጽምደውን ግንኙነት በጽኑ እየተቃወመ ይገኛል ብለዋል። ህዝባዊ ወያኔ ሐርነት ትግራይ ከኤርትራ ጋር ሆኖ ኢትዮጵያ ሊወጋ እየተዘጋጀ ነው የሚለው የፌዴራል መንግስት ውንጀላ ከእውነት የራቀ ነው ብለዋል። ብሔራዊ ምርጫ ቦርድ የህወሀትን እውቅና እንዲመለስ የጠየቀ ሲሆን፣ አሁን እየታየ ያለ የጦርነት እንቅስቃሴዎች በውይይት እንዲፈቱ ጽኖ አቋም አለን ብለዋል። ኤርትራና ህዝባዊ ወያኔ ሐርነት ትግራይ ህወሀት ጦርነት ለማወጅ በጥምረት እየሰሩ ነው የሚለውን ክስ ህወሀትም ማስተባብለዋል የኢትዮጵያ ውጭ ጉዳይ መስሪያ ቤት ለመንግስታቱ ድርጅት በጻፈው ደብዳቤ ኤርትራ መንግስት ህዝባዊ ወያኔ ሀርነት ትግራይ ህዋህት ጽምደውን በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱን ተከትሎ ህዋህትም ምላሽ ሰጥቷል። ህዋህት ትናንት ለመንግስታቱ ድርጅት በላከው ደብዳቤ መሰረት በህዋህትና በትግራይ ህዝብ የተሳሳተ የፖለቲካ ዓላማ ያዘለ ክስ ኢትዮጵያ የውጭ ጉዳይ ሚኒስትር ሰንዝሯል ብለዋል። እንዲህ ያለ ሀሰት ውንጀላ የፌዴራል መንግስት የፕሪቶሪያ ስምነት በተደጋጋሚ እየጣሰ መሆኑን ትኩረት እንዲነፈገው የሚያደርገው ማዘናጊያ ነው ሲል ህዝባዊ ወያኔ ሀርነት ትግራይ ደብዳቤ ጽፈዋል። የውጭ ጉዳይ ሚኒስተሩ መስከረም ሃያ ሁለት ቀን 2018 ዓ ም በጻፈው ደብዳቤ ኤርትራና ህወሀት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችው ወልዳያ ለመቆጣጠር ባደረገው ሙከራ ውስጥ ተሳትፈዋል ሲሉ ውንጀላውን አቅርበዋል። በምላሹ በህዝባዊ ወያኔ ሓርነት ትግራይ ለተባበሩ መንግስታት ድርጅት የተላከው ደብዳቤ የኢትዮጵያ መንግስት ሀሰተኛ ክሶችን ህወሓትን የማቅረብ ዓለም አቀፋዊ ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ይላል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ የተጻፈው ደብዳቤ በኤርትራ መንግስትና በህወሓት አክራሪያ አጀንዳ መካከል ያለውን ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብለዋል። ህወሀት ትናንት መስከረም 28 2018 ዓ ም ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ በላከብ ደብዳቤ ላይ ማተኮር ያለበትን የሰላም ሂደቱን የገጠመው መሰናክል፣ እንዲሁም እየተባባሰ የመጣው ስጋት ላይ ነው ብሏል። የኢትዮጵያ መንግስት ክስ መሰረተ አልባ ነው ያለው ህዝባዊ ወያኔ ሀርነት ትግራይ በትግራይና በህወሀት መካከል ያለውን የህዝብ ለህዝብ ትስስር፣ ሰላምና ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለ መሰረተ አልባ ክሶች ሌላ ጦርነት በቀጠናው ያስነሳሉ ሲል ከሷል። የፌዴራል መንግስት በመሰረተ አልባ ክሶች አማካኝቶ ሌላ ጦርነት በክልሉ ሊከፍት ይመስላል ሲልም በደብዳቤ ወንጅሏል። ህዝባዊ ወያኔ ሀርነት ትግራይ ደም አፋሳሹን ጦርነት ያስቆመ የፕሪቶሪያው ስምምነት የጣለበት ግዴታ አክብሮ ቢቀጥልም የፌዴራል መንግስት በስምነቱ ማግስት ከተወጣቸው ኃላፊነት ዘለለ ተፈናቃዮች ማስመለስና ተጠያቂነቱን ለማስፈነረገር ግዴታ አለመወጣቱን ገልጿል። በመቶ ሺህ የሚቆጠሩ ተፈናቂዎች አስከፊ ሁኔታ ውስጥ ይገኛሉ። መጠለያ፣ ምግብና ሕክምና ያገኙም አብዛኛው የትግራይ ክልል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ኃይሎች ይዞ ታስር ነው ሲል ህዝባዊ ወያኔ ሀርነት ትግራይ ለተባበሩ መንግስታት ድርጅት ቅሬታውን ገልጿል። እነዚህ አብዛኛውን በመከላከያ ሰራዊት የሚደገፉ ኃይሎች የትግራይ ህዝብ መሬት ይዘዋል፣ የትግራይ ስነ ህዝብ አወቃቀር ለመለወጥ የተደረገ ነው። የፌዴራል መንግስቱ ተቋማት በይፋ ምዕራብ ትግራይ አማራ ክልል አድርጉ ነው የሚለው ትርክት በመግፋት ፕሪቶሪያ ስምነት ጥሷል ሲልም ካስሷል። የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት በላከው ደብዳቤ ላይ ህዝባዊ ወያነ ሓርነት ትግራይና ኤርትራ በገንዘብ በማደራጀት እንደ ፋኖ ያሉ ታጣቂ ቡድኖቹን የግጭት አድማሳቸው እንዲያሰፉ በመምራት ተሳትፎ አድርገዋል ሲል ይከሳል። የኤርትራ መንግስት ህወሀት በቅርቡ ፋኖ ታጣቂ በሰሜን ወሎ ወልድያ ከተማ ለመያዝ ባደረጉት ጥቃት ተሳታፊ ናቸው ሲልም ይወንጅላል። የውጭ ጉዳይ ሚኒስቴር ደብዳቤ ህወሀት ወታደራዊ አዛዦችና ተዋጊ በቀጥታ ወልድያ ማጥቃት ዘመቻ እንዲሁም በራያና ወልቃየት አካባቢ በነበረው አለመረጋጋቶች ላይ መሳተፋቸውን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዳያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ዓም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶች ተዘግተው ነበር። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት አራት ሰላማዊ ሰዎች ህይወት ማለፉን ቢቢሲ ዘግቦ ነበር። የኢትዮጵያ መንግስት በደብዳቤው ህወሀት የፕሪቶሪያው ጥሶ ሲል ቢከስም ህወሀት በ ምላሹ በላከው ደብዳቤ ፌደራል መንግስት ስምነቱን ለጣሰው ወንጅለዋል። በህወሀት የተጻፈው ደብዳቤ ላይ በፕሪቶሪያው ስምነት እንደተቀመጠው መከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይ ለቀው አለመውጣታቸውን ጨምሮ ሌሎች የስምነቱ ጥሰቶች የሰላም ሂደቱን አሰናክለዋል፣ አለመረጋጋቱ እንዲሰፍንም ምክንያት ሆኗል ብለዋል። ከፕሪቶሪያ ስምነት ጋር የሚጻረር ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሀት ህጋዊ እውቅና መንፈጉን የፖለቲካ አላማ ያለው ነው ሲል የከሰሰው ህወሀት በትግራይና በአካባቢው እየጨመረ የመጣ ወታደራዊ እንቅስቃሴ ይዘጋል ብለዋል። የኢትዮጵያ መንግስት ከትግራይ ሰራዊት የተገነጠሉ ወታደራዊ ማሰልጠን እና ማስታጠቅ ቀጥሏል የሚለው ክስም ሰንዝረዋል። ህወሀት አንቶኒ ጉተሬዝን በመጥቀስ በጻፈው ደብዳቤ ያልተተገበሩ የፕሪቶሪያው ስምነት በተመለከተ በአፍሪካ ህብረት ግምገማ እንዳደርግም ጠይቋል። እርስዎ የፖለቲካ ውይይት ማድረግን እንዲደግፉ እንጠይቃለን ብለዋል። የፖለቲካ ውይይቱ የፕሪቶሪያው ስምነት ፈራሚዎች አንዳቸው በሌላቸው ያላቸውን እምነት ያድሳል፣ የስምነቱ ትግባራ ያረጋግጣለም ሲል አክለዋል። የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት ዋና ጸሐፊ ደብዳቤ ላይ ኢትዮጵያ ባህር በር ለማግኘ የሚታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያ የማተራመስና የመከፋፈል አላማ አላት ሲል ይከሳል። ሚኒስትሩ ኤርትራ ይህን ጸባጫሪ ተግባሯን እንዳስቀድሞ የመከላከል መንገድ ተጠቅማለች በማለት ይህ አይነቱ ሙከራ ኤርትራ ለአመታት ኢትዮጵያን ለማፈራረስ የምታደርገው ጥረት ለመሸፈን የምታቀርበው ሰበብ ነው ሲል ገልጿል። የኢትዮጵያ መንግስት ህወሀትና ኤርትራ ጦርነት ለማወጅ በጥምረት እየሰሩ ነው ሲል ለከሰሰበት ደብዳቤ ህወሀት በሰጠው ምላሽ የውጭ ጉዳይ ሚኒስተር በአደገኛ ሁኔታ እውነትን እያዛባ ወራሪ እንደተጎጅ ቴክኖሎጂ ተጎጂ እንደ ወራሪ አቅርቧል ብለዋል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ ከትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ፕሪቶሪያ ስምምነት በኋላ ግን ግንኙነቱ ዳግም ካሽርፏል። ባለፈው አመት ሰኔ ወር ላይ ኢትዮጵያ ለአሜሪካ የውጭ ጉዳይ ሚኒስትር ኤርትራ ከህወሓት ጋር አጀንዳ ና ሌላ ታጣቂያ ጋር በክረምት ወረራ ጥቃት ለመሰንዘር እየተባበሩ ና ቅንጅት እየፈጠሩ ብሎ መክሰሱ ተዘግቦ ነበር። ይህን ተከትሎ ነው ኤርትራ በሰኔ ወር አጋማሽ ላይ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተው ዲፕሎማሲያዊ ዘመቻ አጠናክሮ ተቀርቦብኛል ስልት መክሰሷ ይታወሳል። በሐምሌ ወር ደግሞ ለተባበሩት መንግስታት ድርጅት ኢትዮጵያ ተወካይ አምባሳደር ጸጋብ ክበበው ኤርትራ ጦር አባላት ከኢትዮጵያ ድንበር ያሉ አካባቢ ተቆጣጥረው እንደሚገኙ ና የከፋ ጥሰቶች መፈጸም መቀጠላቸውን ሪፖርት እየወጡ እንደሆነ ለመንግስታቱ ድርጅት ገልጿል። ኤርትራ በበኩሏ ዓለም አቀፋዊ ማህበረሰብ የሚያውቀው ድንበር ተወስነን እንዳለ ገልጻ ይህ አምባሳደር ወቀሳ አጣጥላ ነበር።